በበሽታው ምክንያት ስሙ ተቀየረ። ሰባት ዓመት ከቤተሰብ ጋር አምስት ዓመት ቤተሰብ አስታምመው አስታምመው አስታምመው ሰላሳ ስምንት ዓመት በአንዲት አልጋ በአጠቃላይ ሰው የለኝም አለ መጻጉዕ። ሰው እያሉ ሰው የለኝም። ቤተ ሳይዳ የተባለችዋ እቺ የመጠመቂያ ባህር የፈውስ ቦታ አምስት መመላለሻ እርከኖች ነበሯት። ረስተናል። ኢየሱስ ክርስቶስን ትተናል። ከመንገዱ ፈቀቅ ብለናል። ሌላ የወጣቶች ወንዶች ፈተና እሱ ዝሙት ነው። ዝሙት በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የክብር ባለቤት አምላካችንና መድኃኒታችን ኢየሱስ ክርስቶስ ከመቤታችን ከቅድስት ድንግል ማርያም ጋር ስሙ ለዘላለም የተባረከ የተመሰገነ ይሁንልን። የተወደዳችሁ ክርስቲያኖች፣ በፈጠረን በወደደን በሕያው አምላካችን በልዑል እግዚአብሔር ስም እንደምንሰነበታችሁ፣ አሜን። መመስገን የሚገባው አምላካችን ልዑል እግዚአብሔር እንደ ኃጢአታችን ብዛት እንደ ምግባራችን ክፋት ፈጥኖ ሳያጠፋን ለንስሐ ሰጥቶ ለዛሬን እንድና የፈቀደ አምላካችን ልዑል እግዚአብሔር በድጋሜ ስሙ የተባረከ የተመሰገነ ይሁንልን። በባለፈው መርሃ ግብራችን ስለ ምኩራብ ተመልክተናል። ይህ ሳምንት ደግሞ አራተኛው ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ መጻጉዑን የፈወሰበት ሳምንት የሚወራበት የሚነገርበት ሳምንት ስለሆነ የሳምንቱ ስያሜ መጻጉዕ ተብሎ ይጠራል። ለትምህርታችን መነሻ አድርገን የምንወስደው በዮሐንስ ወንጌል ምዕራፍ አምስት ቁጥር ስድስት ላይ ያለውን ኃይለ ቃል በማንሳት ይሆናል። ኃይለ ቃሉም እንዲህ የሚል ነው፣ ልትድን ትወዳለህን የሚል ነው። ቃሉን ጌታችንና መድኃኒታችን ኢየሱስ ክርስቶስ የተናገረው ሲሆን የተናገረው ደግሞ ወይም ደግሞ ቃሉን ያስተላልፈለት ጥያቄውን ያቀረበለት ለመጻጉዕ ወይም ደግሞ ስምዖን ተብሎ ለሚጠራ ለአንድ በሽታ ለጥናበት በሞትና በሕይወት መካከል ውስጥ ላለ ለአንድ ምስኪን ሰው ያቀረበለት ጥያቄ ነበር። ከቁጥር አንድ ጀምረን ከፍ ብለን ስንመለከት አምላካችንና መድኃኒታችን ኢየሱስ ክርስቶስ የድንግል ማርያም ልጅ በስጋ ማርያም ተገልጦ በምድር ላይ በሚያስተምርበት በሚገስጽበት ሰዓት በማስተማሩ በመገሰጹ ብቻ ሳይሆን ታምራቱን በማድረግ የሰው ልጆችን ያስተምር ነበረ እና ጌታችን መድኃኒታችን ኢየሱስ ክርስቶስ በአይሁድ በዓል ወደ ኢየሩሳሌም ከተማ ገባ። በኢየሩሳሌም ከተማም በዕብራይስጥ ቤተሳይዳ የምትባል በበጎች በር አጠገብ አንዲት መጠመቂያ ባህር ነበረች ይላል ታሪኩን ስንመለከተው አንዲት መጠመቂያ ባህር ነበረች። ይችም መጠመቂያ ባህር አምስት መመላለሻ እርከኖች ነበሯት። በዚህ መመላለሻ ባህር በሽታ የጸናባቸው በሞት እና በመከራ ውስጥ ያሉ ሰዎች፣ ፈውስን የናፈቁ ሰዎች ፈውስን ፈልገው በዚች ቤተሳይዳ ተብላ በምትጠራው መጠመቂያ ባህር ዙሪያውን ከበው ይተኙ ነበረ። በመሰረቱ ቤተሳይዳ ማለት የፈውስ የምሕረት ቦታ ማለት ነው። ምሕረትን ፈውስ የናፈቁ ሰዎች በዛች መጠመቂያ ባሕር ዙሪያውን ከበው ተኝቶ የእግዚአብሔር መልአክ መምጣት ይጠባበቁና ያም የታዘዘው የእግዚአብሔር መልአክ ከሰማይ ወርዶ ባሕሩን በሚያናውጥበት በሚባርክበት ጊዜ ቀድሞ ወደ ባሕሩ የገባ ሰው ሁሉ ከየትኛውን በሽታ ይፈወስ ነበረ ነው የሚለው። ይህቺ ባሕር ታሪክ እንደሚያስረዳ መጽሐፍ ቅዱስ እንደነገረን ቤተሳይዳ የተባለችዋ ይች የመጠመቂያ ባህር የፈውስ ቦታ አምስት መመላለሻ እርከኖች ነበሯት። የግድ ነው እነዚህ የታመሙ ሰዎች መዳን ከፈለጉ ፈውስን ከፈለጉ ድነትን ከፈለጉ በዚህ በአምስቱ መመላለሻ በኩል አልፈው ወደ መጠመቂያ ባህሩ መግባት መቻል አለባቸው። ወደ ባህሩ ያልገባ ሰው ፈውስን አያገኝም። ለብዙ ዘመን ለረጅም ዓመት እንኳ ቢተኛ ወደ ባህሩ ውስጥ እስካልገባ ድረስ ፈውስን ማግኘት አይችልም ነው እኛም ለብዙ ዓመት ለረጅም ዓመት በቤተ ክርስቲያን ብንኖር በሃይማኖት ጸንተን ብንኖር የኢየሱስ ክርስቶስን ስጋውን ደሙን ካልበላን፣ ንስሐ ካልገባን፣ በፍቅር ካልኖርን፣ የእግዚአብሔር ቃል እንደነገረን ሕይወታችን ካልመራን ብዙ ዓመት በቤቱ በማስቆጠር ብቻ ለነፍሳችን ፈውስ እንደማናገኝ ማሳያ አንዱ ታሪክ ነው። ስለዚህ እነዚህ የታመሙ ሰዎች አምስቱን መመላለሻዎችን አልፈው ወደ ባህሩ ሲገቡ ከየትኛውም ደዌ ይፈወሱ ነበር ይላል። የታዘዘው መልአክ ከእግዚአብሔር ዘንድ ታዞ ባህሩን ይባርካል። ባህሩ ሲባረቅ ባህሩ ይናወጣል። በዛ ሰዓት ጉልበት ያለው ቀድሞ ወደ ባህሩ ሲገባ ይፈወስ ነበር ይላል። የሚገርመው የሚያሳዝነው ለሰላሳ ስምንት ዓመት በአንዲት አልጋ ላይ የተኛ አንድ ምስኪን ሰው ነበር። አንድ ምስኪን ሰው ብዙዎች ሲድኑ ያያሉ። ያያል ብዙዎች ሲፈወሱ ያያል። ብዙዎች ትናንት ያስጨነቃቸው፣ ትላንት ሞታቸውን እንዲመኙ ያደረጋቸው ያ በሽታ እንባቸውን ያስደፋቸው፣ ከቤተሰብ የለያቸው፣ ከጓደኛ የነጠላቸው፣ ከስራ ያፈናቀላቸው፣ ብዙ ዋጋ እንዲከፍሉ ያደረጋቸው ያ በሽታ ከነሱ ሲወገድላቸው መጻጉዕ ያያል። ለ38 ዓመት ብዙ ሰዎች ሲፈወሱ ተመልክቷል። እሱ ግን አልተፈወሰም። ብዙዎች ንስሐ ሲገቡ እናያለን። ብዙዎች ወደ ሥጋ ወደ ደግሞ ሲቀርቡ እናያለን። ብዙዎች ሲሰግዱ እናያለን። ብዙዎች ከትላንት ከሞት ማንነታቸው ወጥተው ከኃጢአታቸው ወጥተው ከክፉ ምግባራቸው ወጥተው እግዚአብሔርን ሲያመልኩ፣ ለእግዚአብሔር የሚገባ ክብርን ሲሰጡ እንመለከታለን። እኛ ግን አሁንም እንደ መጻጉዕ በተኛንበት አልጋ ውስጡንን በትችት ውስጥ ነው ያለነው፣ በትችት ውስጥ ስለዚህ መጻጉዕ ቁጭ ብሎ የክርስቶስን መምጣት እሱ ስ ካልመጣ ድረስ መዳን የለምና ለ38 ዓመት ተኝቷል። በመሰረቱ ይህ ሰው የታመመው ገና የአምስት ዓመት ብላቴና እያለ ነው፣ ይቅርታ፣ የሰባት ዓመት ብላቴና እያለ ለተከታታይ ለአምስት ዓመት ቤተሰቦች አስታመሙት። ያውቃሉ፣ ያድናሉ፣ ይፈውሳሉ ወደተባሉ ሰዎች ቅጠል ወደሚበጥሱ ስር ወደሚምሱ፣ ያውቃሉ፣ ያድናሉ ወደ ተባሉ ሰዎች ሁሉ ወሰዱት ። ገንዘባቸውን ጨረሱ፣ እንጂ ሰውየው ሊድን አልቻለም፣ ልጁ ሊድን አልቻለም። ለተከታታይ ለአምስት ዓመት እንዲደከሙ እንዳልዳነ፣ እንዳልተፈወሰ ባዩ ጊዜ ተስፋ ቆርጠው በአልጋ ተሸክመው አምጥተው በዚች መጠመቂያ ባሕር ቤተሳይዳ ተብላ በጠጠራችሁ በአልጋ ላይ አስተኝቶ ወደ ቤታቸው ሄዱ። መጻጉዕ በበሽታው ምክንያት የወጣለት ስም ነው። ስሙ ስምሆን ነው የሚባለው ስለታመመ ብዙ ዘመን ብዙ ጊዜ በሽታው ደውየው ስለጠናበት ስሙ ተቀይሮ መጻጉ ተብሏል። በበሽታው ምክንያት ማለት በበሽታው ምክንያት ስሙ ተቀይሮ ሰባት አመት ከቤተሰብ ጋር አምስት አመት ቤተሰብ አስተማመ አስታመመው 38 አመት በአንዲት አልጋ በአጠቃላይ ወደ 43 አመት በበሽታው ውስጥ ያለፈውን ሰው ክርስቶስ ሊያድነው መጣ። ክርስቶስ ሊያድነው መጣ። ልትድን ትወዳለህ አለው ኢየሱስ ክርስቶስ፣ ልትድን ትወዳለህን አለው። ብዙ እንደታመመ ብዙ ጊዜ እንደ ተሰቃየ አውቆ ነው የሚለው መጽሐፍ ቅዱስ። ውስጣችንን ያውቃል መድኃኒዓለም ኢየሱስ ክርስቶስ ክብር ይግባውና፣ ያስጨነቀንን ነገር ያውቃል እግዚአብሔር፣ ያስቸገረንን ነገር ያውቃል፣ ሞታችን እንድንመኝ ያደረገውን ነገር ያውቃል። ገመዳችን በአንገታችን አጥልቀን እንድንሞት መርዝ በጥብጠን ጠጥተን መሞት ይሻለናል ብለን ያስቸገረውን ያንን ውስጣዊ ማንነታ ችግራችን ክርስቶስ ያውቃል። ዛሬም የእግዚአብሔር ጥሪው ይሄ ነው፣ ልትድኑ ትወዳላችሁ ነው፣ ልትፈወሱ ትወዳላችሁ ነው የእግዚአብሔር ጥያቄው። አዎን ብለን እግዚአብሔር ለጠየቀን ጥያቄ እሺ የሚል ልብ አሳልፈን ለእግዚአብሔር ከሰጠን መልሱን ይነግረናል እግዚአብሔር። ልትድን ትፈልጋለሁ? አለው። መጻጉዕን ልትድን ትፈልጋለህ? አለው። አዎን አለ። አዎን ግን የሚያሳዝን ቃል ተናገረ መጻጉዕ። አዎን መዳን እፈልጋለሁ። መዳን ፈልጌ ከተኛው 38 ዘመን አልፎኛል። ብዙዎች ሲፈወሱ፣ ብዙዎች ሲድኑ አየሁ። እኔ ግን መፈወስ አልቻልኩም፣ ምክንያቱም ደካማ ነኝ። የታዘዘው የእግዚአብሔር መልአክ ከሰማይ ወርዶ ባህሩን ሲባርቅ ባህሩ ይናወጣል። በዚህም ሰዓት ሰዎቹ ቀድሞ ይገቡና ይፈወሳሉ። ሲፈወሱ አያለሁ። እኔ ግን አልተፈወስኩም። ስለዚህ ሰው የለኝም፣ ሰው የለኝም። ባህሩ ሲናወጥ ከተኛሁበት አልጋ አንስቶ ወደ ባህሩ እንድጨምር ምክንያት የሚሆነኝ የሚያግዘኝ፣ ጉልበት የሚሆነኝ የሚደግፈኝ ሰው የለኝም አለ። ሰው የለኝም፣ በሰዎች መሀል እየኖረ ሰው የሌለው ምስኪን ሰው ዘመድ እያለው ዘመድ የሌለው ምስኪን ሰው፣ በበሽታው ምክንያት ዘመድ የረሳው የተወው፣ ስለታመመ ብቻ ዘመድ የራቀው ቤተሰብ የተወው ምስኪን ሰው ሰው የለኝም አለ። ዛሬም አሉ፣ ዛሬም አሉ። በድህነታቸው ምክንያት የተረሱ፣ በበሽታቸው ምክንያት የተረሱ፣ ሥራ በማጣታቸው ምክንያት የተረሱ ሰው የሌላቸው ብዙ ሰው ባለበት ዓለም እየኖሩ ሰው የሌላቸው ብዙ ሰዎች አሉ። ብዙ ሰዎች ወላጆች ወልደው ወልደው ልጅ የለኝም ይላሉ፣ እንዳልወለዱ የሚታዘዝ ልጅ ሲያጡ ሲጠሩ አቤት ሲያዛቸው እሺ ብሎ የሚታዘዝ ልጅ ሲያጡ እኔ ልጅ መቼ አለኝ አልወለድኩም የወላድ መካነኝ የሚሉ ብዙ ወላጆች አሉ። ልጅ የሌላቸው ወልደው ልጅ የሌላቸው ሰው የለኝም አለ መጽሐፉ። ሰው እያሉ ሰው የለኝም፣ ሰው እያለን ሰው የሌለን ሰዎች አለን፣ ሰው እያለን ሰው የሌለን ሰው የለኝም አለ አንድም ኢየሱስ ክርስቶስ ጎረምሳ ነበርና የሰላሳ ዓመት ጎረምሳ ስለነበር ከተኛሁበት አልጋ አንስቶ ወደ ባህሩ ይጨምረኛል ብሎ ሰው የለኝም አለ። አንድም አምስት ሺህ ሕዝብ ይከተለው ነበርና አንዱን ሰው አዞ ከአልጋዬ አስነስቶ ወደ ባህሩ እንድጨምር ምክንያት ይሆነኛል ብሎ ሰው የለኝም አለ። ክርስቶስ ግን ምክንያት አይፈልግም ሲያድኝ። ሰዎች የሚል ልብ ይፈልጋል እንጂ የሚታዘዝ ልጅ ይፈልጋል እንጂ። ኢየሱስ ክርስቶስ ተነስ አሉ። ተነስ አልጋህን ተሸክመ ተመላለስ አሉ። አልጋህን ተሸክመ ተመላለስ ታሪኩ ተቀየረ። ትላንት ያስለቀሰው በሽታ ዛሬ ላይም መለስ ተጠቅሎ ከመጻጉዕ ራቀ። መጻጉዕም ተነሳ። ለ38 የተኛባትን ያችን አልጋ ተሸክሞ በሰዎች መካከል ላይ ዞረ። የሚገርመው ግን የሰዎች መዳን የማያስደስታቸው ሰዎች፣ የሰዎች መፈወስ የማያስደስታቸው ሰዎች መጻጉዕን አግኝተው በሰንበት ቀን አልጋህን ተሸክመን ልትመላለስ አይገባም፣ የፈወሰህስ ማን ነው ብለው ኢየሱስ ክርስቶስን ሊከሱ ተመኙ። መጻጉዕም ያዳነውን አያውቅም ነበርና ያዳነኝን አላውቅም አለ። ያዳነኝን አላውቅም ስለዚህ የእኛም የብዙዎቻችን ችግር ይሄ ነው። ያዳነንን አለማወቅ ዋጋ ከፍሎ ወርቀ ደሙን ዋጋ መስቀሉን ከፍሎ ያዳነንን 6666 ጊዜ ተገርፎ የጀርባው ሥጋ አልቋ አጥንቱን በዘንግ እስኪቆጥሉ ድረስ ተገርፎ እናትና አባት እንደሌለው እንደ ምስኪን ልጅ በፀሐይ ጠውልጎ መራራ ሐሞት ጠጥቶ ምራቅ እየተተፋበት እየዘበቱበት ያዳነንን አለማወቃችን የብዙዎቻችን ችግር ነው ይሄ። እንደ መጻጉ፣ ረስተናል። ኢየሱስ ክርስቶስን ትተናል። ከመንገዱ ፈቀቅ ብለናል። ስለዚህ ይቺ መመላለሻ ባህር አለ። ከፍ ብለን ስንመለከት አምስት መመላለሻ እርከን ነበራት። ይሄና ያለን አምስቱ መመላለሻ እርከኖች የአምስቱ ጾታ ምዕመናን ምሳሌ ናቸው። ታማሚዎች በዚህ መመላለሻ በኩል አልፈው እንዲፈወሱ ሁሉ እኛም በነፍሳችን ፈውስን ለማግኘት በአምስቱ ጾታ ምዕመናን ላይ የሚደርስብንን ፈተና ልናልፍ ያስፈልጋል። አንደኛው የትዕቢት ፈተና ነው። የትዕቢት ፈተና እኛ ምራውያን ስንሆን ሥልጣናችን ሰማያዊ ነው ብሎ የሚፈትናቸው የካህናት አንዱ ፈተና ትዕቢት ነው ስለዚህ ካህናት ሰማያዊ ክብር እንዲያገኙ የትዕቢትን መንፈስ ሊያሸንፉ ያስፈልጋል ሁለተኛ ፍቅረነዋይ ፍቅረነዋይ ገንዘብን የመውደድ ኃጢአት ገንዘብን የመውደድ ኃጢአት ይሄ ደግሞ በአረጋውያን ሰዎች ላይ ይጸናል አረጋውያን ሰዎች ነገ ወጠን ወርደን ቆፍረን አርሰን ነግደን ሳንቲም ስለማናገኝ ብለው በገንዘብ ላይ ያላቸው አመለካከት ከፍ ያለ ነው። ይሄንን ሊያሸንፉ ይገባል። ሦስተኛው ኃጢአት ወይም ደግሞ በመነኮሳት በኩል የሚጸናው ኃጢአት ምንድነው ስንል ስስት። የስስት አጥቃት ታማሚዎች አምስቱን እርከን የግድ ማለፍ እንዳለባቸው ሁሉ መነኮሳትም ይሄንን የትዕቢትን መንፈስ ይቅርታ፣ ስስትን መንፈስ ሊያልፉ ይገባል ነው። አራተኛ የምንዝርጌጥ በእህቶቻችን የሚጸና በእህቶቻችን የሚጸና ውበታችንን ያጎላልናል የተቃራኒ ጾታ ዓይን ይስብልናል ብሎ የሚጠቀሙትን እሱን ማስወገድ ይጠበቃል። እሱ አንዱ ፈተና ስለሆነ ሌላ የወጣቶች የወንዶች ፈተና እሱ ዝሙት ነው። ዝሙት ይህንንም ልናሸንፎ ያስፈልጋል ማለት ነው። በሁለተኛ ደረጃ እነዚህ አምስቱ መመላለሻ የአምስቱ አእማደ ምስጢር ምሳሌዎች ናቸው። የአምስቱ አእማደ ምስጢር አንድ ሰው በነፍስ መዳንን ከፈለገ አምስቱ አእማደ ምስጢራትን ተምሮ በተማረው ትምህርት ሊኖር ያስፈልጋል ነው። በምስጢረ ስላሴ በስላሴ አንድነትና ሦስትነት፣ በምስጢረ ሥጋዌ ኢየሱስ ክርስቶስ አዳምን ለማዳን ከሰማያት ወርዶ ከድንግል ማርያም ተወልዶ ሥጋን ተዋህዶ እንደተወለደ፣ ስለ ሚስጥረ ቁርባን፣ ስለ ሚስጥረ ጥምቀት፣ ስለ ሚስጥረ ትንሣኤ ሙታ ልናውቅ ልንረዳ ያስፈልጋል ማለት ነው። ስለዚህ ይህ ሳምንት የመጻጉ ታሪክ የመጻጉ መፈወስ የክርስቶስ ደግሞ ክርስቶስ በዛ መጠመቂያ ባህር ተገኝቶ መጻጉን እንደፈወሰ እንዳዳ ነው። የሚተረክበት የምናስተምርበት ቤተ ክርስቲያን የምታዘክርበት ሳምንት ነው። ስለዚህ እኛም ታሪክ ሰሚዎች ብቻ ሳይሆን ብዙ ጊዜ ቤተ ክርስቲያናችን ታሪክ የምታስተምረው ታሪክ አዋቂዎች ብቻ እንድንሆን አይደለም ከታሪኩ ተምረን ታሪክ ሰርተን እንድናልፍ ነውና ሁላችንም ከታሪኩ ተምረን እግዚአብሔር አምላክ ባስተማረን ቃል ሕይወታችን መርተን ያማረ ሰላሳ ፍሬ አፍርተን ስሙን ቀድሰን መንግሥቱን እንድንወርስ የእርሱ መልካም ፈቃድ ይሁንልን። ወስብሐት ለእግዚአብሔር፣ አሜን። ቆየ